ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የኛ ፋሚሊ ደህና ናችሁ? በያላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ በአንድ ነገር ለየት ባለ ነገር ለበጎ ስራ ለጥሩ ስራ ወደ እናንተ መተንላችኋል ማለት ነው። ቤተሰቦቼ ዛሬ እንግዲህ ዛሬ ትልቅ ትልቅ ፕሮግራም ነው የተዘጋጀው ቤተሰቦቼ። ያው ከጀርባም ሰዎች ይታዩቸዋል ብዬ አስባለሁኝ። የተለያዩ እንግዶች አሉ እዚህ ጋር የምታዩቸው። እንግዲህ ቤተሰቦቼ ሀሳቡ ምን መሰላችሁ? አንድ እህታችን ዜድሾ የኔን ልጅ በማስመልከት ጎዳና ላይ ያሉ ብዙ እናቶችን አባቶችን እንዲሁም ልጆችን ገንፎ አገንፍታችሁ አብሉልኝ ብላ ነበር እና ከእህቶቼ ጋር በመተባበር ይህንን ነገር ልናደርግ ዛሬ ተዘጋጅተናል። ማለት ነው ይህንን ነገር ያደረግሽ እህታችን ከልብ እናመሰግናለን። እግዚአብሔር ያላሰብሽው በረከት ይስጥሽ። ለአንድ ቀን ለእነዚህ ሰዎች ምሳ ማብላት ማለት ትልቅ የነፍስ እርካት አለው እና እግዚአብሔር ያላሰብሽውን ነገር ጨማምሮ ጨማምሮ ይስጥሽ። ከልብ እናመሰግናለን። ያው አንድ ሰው ብቻም አይመስለኝም ብዙም ናችሁ። ሁላችሁንም ከልብ እናመሰግናለን ማለት ነው። ቤተሰቦቻችን እንግዲህ እዛ ጋር እንደምታዩት ገንፎ እየተገነፋ ይገኛል። ይታያቸው አርብ አስባለሁኝ። እንግዲህ አቤላ ሰላም በሏቸው እሺ። ትንሽ ድምጥ እንደላላችሁ። ሰላም ሰላም ቤተሰብ እንዴናችሁ? እኛ ለን እግዚአብሔር ይመስገን። አንተ እንዴናችሁ? በያላችሁበት ሰላም፣ ጤና ብዝት ይበላችሁ። እንግዲህ ዛሬ ካብርሽ ከብሩካ ሆነን በጥሩ ነገር መተናል። ቤተክርስቲያን ውስጥ ተነን እና ብዙም ድምፅ ካልተሰማችሁ እንግዲህ ትንሽ ለማሽቀዳስ ጅምናም ጀምሮ ነው እና ዛሬ የመጣንበት ዋነኛ ነገር ያው ዜድሾ ነው። ዜድሾ እናመሰግናለን፣ ከልብ ከልብ እናመሰግናለን። ለጥሩ ነገር እንደዚህ አሰብስባናለች። ከኋላ የምታዩቸው ምናምን ገንፎ አብሉልን ብላ፣ እኛም አኛም ሰብስበናቸው ምናምን አንድ ቦታ አድርገናቸዋል። እና በጣም እናመሰግናለን ለጥሩ ነገር እንዲህ ስላሰባሰብሽን፣ አንቺም ጥሩ ነገር ይግጠምሽ እንላለን። ብሩኬ ሰላም በላል ሰላም እንዴት ናችሁ? እንግዲህ ድምጻችን ካልተሰማ ከኋላ ትንሽ ድምጽ አለ ለዛ ነው። እና እንግዲህ ዛሬ የተሰባሰብንበት ዋና ዋና አላማ ተናግረውታል እነሱ። እግዚአብሔር ይስጥልን እንግዲህ እግዚአብሔር ያክብርልን ነው የምንለው። ዜድሾም ከእሷ ጋርም ያላችሁ እህቶች ልትኖሩ ትችላላችሁ እና ሁላችሁንም እግዚአብሔር ያክብርልን ይህንን ነገር አስባችሁ ጎዳና ላይ ያሉትን አጋዥ የሌላቸውን እናቶች፣ አባቶች እንዲሁም ልጆች እንድናበላ በእናንተ ስም ስለፈቀዳችሁልን እናንተ ለዚህ ዓላማ ስላናሳሳችሁን በጣም እናመሰግናለን። እንግዲህ የዚህ ሁሉ ነገር ደግሞ መሰረትና መነሻው የአብርሃም ልጅ ስለሆነ እግዚአብሔር ልጅህን ያሳድግልህ። በዚያ አጋጣሚ ይሄንን ነው ብለው እና ሁላችንም እንግዲህ ደስ የሚል የበጎ ስራ ለበጎ ዓላማ ነው ዛሬ የተሰባሰብነውና፣ እንግዲህ ሁላችሁም እስከ መጨረሻው ቪዲዮን እንድታዩት ላይክ ሼር በማድረግ እንድታበረታቱን እንፈልጋለን። አይ እማማ ደግሞ ይመርቁ እስቲ። መርቃቱ ምርቃት ይሁን ምርቃት ይሁን። እስካሁን በማርያም ገቢ ገንፎ አልበላንም። አሁን ጥሩ ነገር በልተናል። ጥሩ ይሁን ጥሩ ይሁን። ደጋግማ አስብላ። ማርያም ይህንን አቅምሳናለች፣ ደግሞ የዛሬ አመት የበለጠውን ታቅምሰናለች። አልባሌ ቦታ ሰዎቹ ሲያሙሽ አብርሃም መጣልሽ ሊያመሰግኑሽ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንዴት አደራችሁ? እንደ ሰዓት አቆጣጠራችሁ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ይድረስ እላለሁኝ ማለት ነው። እንግዲህ ትናንትና ብዙ ሰው ዜድዬ፣ ኮሜንትሽን መልሽ፣ ዜድ ለአብርሃም ምርቃቱን መልሽለት፣ ለና ቤላ ስትሉኝ እንዲሁም ለብሩኬ መልሼ ስትሉኝ ለነበራችሁ በሙሉ ሁላችሁንም በጣም ነው የማመሰግነው። እኔ ቶሎ አልደረሰኝም ነበር በነገራችን ላይ እኔም ድንገት እንደናንተ ነው ሰርፕራይዝ ይሁንኩትኝ። በመጀመሪያ አብርሃም ታደሰ፣ ሩታ ሀብቴ ልውግ ማድረግ በጣም ብዙ ሰው ቀይራችኋል። በጣም ከሚባለው በላይ ተሰርባችኋል፣ ብዙ ተብላችኋል። ለመጀመሪያ አገራችንን ያስጠራችሁ በ ስልክ በቻይና ስልክ ሰርታችሁ የተለወጣችሁ በጣም የምወዳችሁ የማከብራችሁ እንኳን ለዚህ አበቃችሁ እላለሁ። በጣም ደስ ብሎኛል። አብርሃም ምርቃትህ የኔ ወንድም የኔ ማይክል ምርቃትህ በጣም ደርሶኛል። በግሬስ ፋሚሊ፣ በኦዲየንሶቼ ስም በሙሉ አሚን አሚን አሚን ብያለሁኝ። አቤላጌ የኔ ሰው አክባሪ በጣም ነው በጣም ነው የማከብር፣ ታውቃለህ። በጣም ነው የማመሰግነው። አሚን። እንደ እውነት ምርቃቱ ለሁሉም ይድረስልኝ። በጣም ነው የማመሰግናችሁ። አሚን። ብሩኬም እንደዛው በጣም አመሰግናለሁ። እንዲሁም እናት አባቶቻችን ምርቃታችሁ ለሁሉም ይድረስ፣ ደርሶኛል። በጣም ነው የማመሰግነው። ይሄ ለእኔ አይገባም፣ እኔ አይገባም ታውቃኛለህ አብርሃም እናንተ በአንድ ነው የምንገናኘው፣ እና ለእኔ አይገባም። በአጠቃላዩ በጣም ነው የማመሰግናችሁ ሁላችሁንም፣ በጣም ነው መወዳችሁ። እንደገና በመጀመሪያ ኤስዬ ፋፊ በጣም መወዳችሁ ማከብራችሁ፣ መርካቶ ነጽዬ፣ ሰሚራ፣ ቲጂ ታላቋ በጣም መወዳችሁ ማከብራችሁ፣ እመቤት ስማችሁን ጠርቼ የማልጨርሰው እህቶቼ እኔ ምን እንደምላላቅም፣ በጣም በቃ ከምላችሁ በላይ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሚና በጣም ብዙ እህቶቼ በቃ በጣም እወዳችኋለሁ፣ አከብራችኋለሁ። በግሬስ ፋሚሊ ስም በሙሉ እኔ ምን እንደምላላቅም፣ እስካሁኗ ደቂቃ ድረስ ከኔ ጋር አብራችሁ ለመጣው ለሄደው የማትንበረከቁ እህቶቼ በጣም ነው የምወዳችሁ ብዬ አለሁኝ። ምንም ቢመጣ ምንም ኮሽ ቢል ከኔ ጎን የማይጠፉ ብዙቶች አሉና እናንተን ፈጣሪ አክብርልኝ ብያለሁኝ። እንግዲህ መልካም ጓደኛ መሰጠት መታደል ነው፣ ይታደሉታል እንጂ አይታገሉትም ሲባል ሰማለሁኝ። እና እውነት ፉፉዬ ብንቲዋ በጣም ወድሽ እዚህ አጋጣሚ ሁላችሁንም እነ መርካቶ እነ ነጽዬ በጣም በጣም በጣም ለእናንተ ቃላት የለኝም። ቃላቱ ቢደረደር እራሱ ለእናንተ አይገልጻችሁም ነው የምለው በዚህ አጋጣሚ እንደምወዳችሁ በዚህ አጋጣሚ ልንገራችሁ ማለት ነው እና በጣም እኔ ምን እንደምል አላውቅም። የትላልቅ ሰው ምርቃት ማለት በጣም መታደል ነው። በዚህ አጋጣሚ በመጀመሪያ በጣም ብዙ ሰው ሩታ እንደ ነብሰ ጡር እንደሆነች አላረገዘችም ብለው በጣም ሲዘሉ ሲያብዱ ነበረ። ዜድ ለምን አወራች ብለው እና በዛ ሰዓት ብዙ ሰው ዜድ እያለ እንዴት ነው ይሄ ነገር እውነት ነው? እኔ ደግሞ እውነት ነው፣ የአብርሃምና የሩታ ትዳር እውነት ነው እያልኩ ነበረ እና ግሬስ ፋሚሊን ወክዬ በሙሉ ይሄ እንግዲህ ምርቃቱ ለእናንተ ይድረሳችሁ ብያለሁኝ ሁላችሁንም በጣም ነው ወዳችሁ በጣም ነው ማከብራችሁ። እንግዲህ የማታውን እንጀራ የተደላደለውን ፈጣሪ ይስጣት። እንግዲህ ልጆቿንም ያሳድግላት ከኛ ጎን ለሆነችው በጣም ወዳጃችን እኔን ወክላ በሙሉ ኤ በጣም ነው የምንወድሽ የምናከብርሽ። ሰው አክባሪ ክበሪልን። በሁሉም በቃ ይህን ግሬስ ፋሚሊ ወክለን ማለት ነው። እናመሰግናለን። አብርሽ ይገባሃል። ሁላቸውም ይገባቸዋል። እንደዚህ መልካም ስራ አብርሽ ይሄ መልካም ስራ ነው። ናፈቀኝ። ያ የድሮ የድሮ መልካም ስራ በጣም ናፍቆኛል። ይሄ ለእኔ የሚገባ አይደለም፣ እና በጣም ነው ደስ ያለ ቤተሰብዬ። አንዳንዴ አንዳንድ እንደዚህ ለቁም ነገር እንደዚህ ለተቸገሩ ሆዳቸው ለደረቀ የሚበሉት የሚጠጡት አተው ለተቸገሩ፣ ሶሻል ሚዲያን ሁልጊዜ ለወሬ ሳይሆን ለጥቅምም ብናውለው እንደኔ መልካም ይመስለኛል። እንደዚህ አባቶች በጣም የሚያሳዝኑት ሁነት ይሄ ምንም አይደለም እና ሌላም ግሬስ ፋሚሊን ወክሎ ሌላ ፕሮግራምም አለ፣ በተስፋ ይጠብቁን። ዜድሾ ቻናል እንግዲህ ማለት ነው። ኢንሻላ ቢኢቲ ሚላ ተዓላ መልካም ነገር ደስ ይላል እኮ መልካም ነገር ሰላም ይሰጣችኋል። ክፉ ምቀኝነት ነው ሰላምን የሚነሳው። እና ቴንኪዩ ሶ ማች ሁላችሁ ማለት ነው። እንግዲህ በጣም አመሰግናችሁ ላለውኝ እነ መርካቱ እንግዲህ ኮሜንታችሁ አመሰግናለሁ፣ አመሰግናለሁ። ለምርቃታችሁ በጣም ነው ማመሰግነው እስከሚያልፍዬ ሁላችሁም የድንግል ማርያም ልጅ በጣም ብዙ ቶች አመሰግናለሁ። መርቃታችሁን ስትመርቁ የነበረ አሚን አሚን አሚን አሚን፣ ለናንተም ለእኔም ለሁላችሁም የተስላለው አብርሃም ወለድ ክበድ እንደገና፣ ዙፋኑ ግርማ ሞገሱ ሁሉ ይደራረብብህ። አቤላጊ ደግሞ ይሄንን ያብርሃምን ወግ ማድረግ የምታይ ያድርግህ። ይሄንን ነው ምኞቴ ላንተ ብርኬም፣ በጣም ወዳማከብረው ወንድሜ ያው ይተወርስ ለሆነ ላስላስ አረጋቻለሁ ግን ክፋችሁን አልመኝም። ባላችሁበት ሰላማችሁ ይብዛ። የኔ እናት ሲመርቁ ምርቃታቸው ደስ ሲል አሚን ብለናል። የኔ እናት አሚን አሚን አሚን አሚን ብያለሁኝ። ምርቃቱ ደርሶኛል። የኔ እናት የዛሬ ዓመት ደግሞ አሉ የዛሬ ዓመት በሰላም ያድርሰን ለዚህ በቃ እውነት ዛሬ ዓመት የዛሬ ዓመት ደግሞ የምታበሉኝ የምታበላኝ አድርጌ ብለዋልና አሚን የኔ እናት የዛሬ ዓመት ደግሞ ሰላሙን ጤናውን ይስጠንና እዛ ያደርሰን። ኔ እናትዬ እናመሰግናለን። ምርቃታችሁ ደርሶናል አለው። በሌላ ፕሮግራም እንገናኝ። ግሬ ሰዎች እወዳችኋለሁ፣ አክብራችኋለሁ። ባይ ባይ